እንደምን አላችሁ፣ እንኳን ለደግ አደረሳችሁ። አሁን ሁሉም ነገር ተናግሮታል ጓደኞቼ፣ ብዙም የምለው ነገር የለም። ዋናው ነገር ምንድን ነው፣ እዚህ አሁን የተሰባሰብነው ቅድም በመጀመሪያ ላይ እንደተገናኘነው እንደተገለጸው መተዋወቅ ነው። እንግዲህ ዓላማችን አንድ ነው፣ ፍላጎታችን አንድ ነው መነሻችንም መዳረሻችንም አንድ ነው። ስለዚህ ሁላችንም አንድነታችንን አጠናክረን ትግላችንን የምናጠናክርበት የምንቀጥልበት አደረጃጀታችንን የምናስተካክልበት ይህን ሁሉ ግምት ታስገብተን ነው ዛሬ ይሄ ፕሮግራም እንዲዘጋጅ የተደረገው። በእርግጥ ብዙ ሀይል አልመጣም፣ እንግዲህ ግዳጅ አለ። እናንተም እንግዲህ በተለያየ ምክንያት ይሄ ማህበራዊ ኑሮ አለ ብዙ ሰው ያልመጣለ፣ ግን እዚህ ያለው ኃይል እዛ ላሉትም ስለሚያደርስ መልእክቱን ልዩነት አይኖርም ማለት ነው። ስለዚህ ያልመጡትም እንደ መጡ ወስደን ይህንን መልእክቱ ሁሉም ነገር በእናንተ በኩል የሚተላለፍ ነው የሚሆነው። በዋነኛ ለቅድም ኢንጂነር ያሴ ገልጾታል። ለምን ወደ ትግል እንደገባን ዓላማው ፍላጎት ሁሉ ገልጾታል። ስለዚህ እኛ ደግሞ ጠላት ማንበርከክ የምንችለው ማሸነፍ የምንችለው በተበታተን በተበታተነ መንገድ አይደለም፣ ተደራጅተን መታገል ስንችለው ማታገል ስንችለው። ስለዚህ ከቀበሌ ጀምረን ያለንን አደረጃጀት በማጠናከር ነው። ስለዚህ እንኳን ይሄን ያህል የሰው ኃይል እያለ የተኩስ ኃይል እያለ አንድ ሰውም ቢሆን ወይም አንድ ግለሰብ ቢሆን አማራ ነፃን ለማውጣት የሚያሳድረው መልካም ተጽዕኖ ከፍተኛ ነው። ስለዚህ አሁን በተለይ ይሄን ኃይል የአማራ ፋኖ ሕዝባዊ ድርጅትን ለማጥፋት በመንግስት በኩልም አለ፣ በሌላ በኩል አደረጃጀትም ያለ ኃይልም አለ። ሁሉም ታርጌታቸው እኛ ላይ ነው። ቅድም እያሴ ያላችሁን ነገር በደንብ ያዙት። እኛ ትግል ስንጀምር ማንንም አምነን አይደለም። ሁላችንም እንደየ እምነታችን ፈጣሪያችን አምነን ነው። ይህንን እንደህዝብ እንዲጠፋ የተገፋን አማራ አምነን ነው። የተሰዉትን፣ የቆሰሉትን አደራ አምነን ነው። አላማችንን አምነን ነው። ውነትን ሀቅን አምነን ነው። ከዚህ ውጪ እኛን ማንም የሚያጦዝን የለም። ምን እንደፈለገ የሚያሽከረክረን ማንም ኃይልም የለም አሁን ትግሉ በእውነትና በውሸት መሀል የሚደረግ ትግል ነው። በእውነትና በውሸት በሀብታምና በድሃ የሚደረግ ትግል ነው። ስለዚህ እኛ ደግሞ እውነተኞች እኛ ነን። እኛ የማንም ቅጥረኞች አይደለንም፣ የማንም የተልእኮ ጦርነት አድራጊዎችም አይደለንም። ይህንንም በደንብ ማወቅ ነው ምናልባት ሚዲያም የምትከታተልም ከሆነ በሚዲያም ብዙ ነገር ታገኛላችሁ። እውነት ያለው የት ጋ ነው እውነት የሌለው የት ጋ ነው የሚለውን ነገር በሚገባ መለየት አለባችሁ። ይህንም ማድረግ ከቻልን ጠላት ማን እንደሆነ ወገን ማን እንደሆነ መለየት እንችላለን። ለምንስ እንደምንዋጋ መለየት እንችላለን። ከአሁን በኋላ ሁላችንም እዚህ ይህን ዛሬ ይህን ፕሮግራም ስናዘጋጅ ዝም ብለን አይደለም። መከላከያ የሚምጣ ማንም ይምጣ እኛን አጠፋለሁ የሚል ሀይል ይምጣ ማንኛውንም ሀይለኛ እንዋጋለን። ስለዚህ ማንም ስለፎከረም አይደለም ሙያ በልብ ነው። ስለዚህ በቆላውም አካባቢ ያላችሁ፣ በደጋውም አካባቢ ያላችሁ የአካባቢያችሁን መጠበቅ አለባችሁ። መደራጀት አለባችሁ። ይሄ ማታ ማታ እየመጣ ፋኖ ላይ ምናምን ያለ ትጥቅ የሚያራግፍንም በለው ዝም ብለህ ፋኖ ጨለማ ለብስ አይመጣም። ፋኖ ጭምብል ለብሶ አይመጣም። ሌባ ነው በስመ ፋኖ እያመካኘ ወይም ደግሞ እገሌ የሚባል ሰው ልኮኝ ነው እያለ ትጥቅ እንደሚወሰድ እናውቃለን። ከመጣን እኛም በቀን ነው የምንመጣው። በግልጽ ህዝብ እያየን ሰው እያየን በግልጽ ነው የምንመጣው፣ በድብቅ እኛ እንደሌባ አንመጣም። አለ ሰዓት መቶ በርህን የሚቆረቁር ካለበለው ኃላፊነቱን እኛ እንወስዳለን። ከሆነም ከተላከም ተደውሎ ተረጋግጦ ምን ብሎ በዛ መንገድ ሊረጋገጥም ይችላል። ስለዚህ ምን እንደሚሰራ እናቃለን። ስርቆትም እንዳይኖር የመሳሪያ ገፈፋም እንዳይኖር አካባቢያችሁን ተደራጅታችሁ መጠበቅ አለባችሁ። አደረጃጀትም አሁኑ እንሰራለን።